ጭንቅላቱ ሲታመም እኮ ነው ፊልተር የምትለውጠው? እንዴ ደግሞ ታበዛዋለች። እግዚአብሔር በጣም ነው የምታበዛው። ምንም ፊል ምናምን ፊል ብቻ አይናቸው ግድ የለም። እና ጂጂ ሰላም ነው? ለጾሙ ይቆይ፣ ላጾማቸው ብዬ እኮ ነው ከማፈስጋቸው። ያንተ ቶፒክ አይሄድም አይደለም። ለጾም አይሄድም። እና ደግሞ ያው ወደ ዩቱብ ላይ ስቱዲዮ እያስተካከልኩ ነው ምናምንያ፣ ጎበዝ እንትን ገዛሁላችሁ ጂጂ አርቲፊሻል ሙሙና አርቴፊሻል እቃ ገዝች በስኑ ማስተምር ዩቱብ ላይ ኳቸው ትቻለሽ። በትምህርት ኤጁኬሽን ሌቭል ካረ ኤጁኬሽን ሌቭል አርገ ግን እንደዚህ አይነት ነገሮች አይፈቀድም። ልታስ ኮንቴንትሽን እማቶች ምንድን ነው መሰለች? አንደኛ ቃላቶችሽን እሱም እኮ ነመለ ቃላቶችን ያው እንደዚህ በስሙ ቲክታክ ላይ እንደምጠራው እዛም አልጠራውም ግን ሞሪታና ሳስደረገች በእንትኑ ማስተማር ትቻለች። እቃውን ይዤ ምናምን አስተምራቸዋለሁ። ፖስቲፒል አንቺ ተወልደሽ አላ ፖስቲፒል ብገዛም ቆየ እንትን አለ እኮ ከሸፈ ተወልደሽበት ተወልደሻል። መግዛት የነበረብኝ አንቺ ሳትወለጅ ነው። እና እኔን ለመናገር አትሞክር እናገራቸዋለሁ ያለችን ሰማሻት? ፖስት ፒል ግዛ፣ ትወልዳለች። ኮረዲ ፖስት ፒል እኮ በጣም ነው የሚጎዳው። በነገራችን ላይ ታስተምራችኋለች። እሱ በጣም ብዙ በጣም እኔ ራሴ አላቅም ነበረ እንደዚህ ሳይድ ኤፌክት እንዳለው እና በኋላ ስሰማ፣ ኢትዮጵያ ደግሞ በጣም ነው የሚውጡት። ብታይ በቃ ዝም ብለው ፖስት ፒል አይደለም ምናምን ብለው ያደርጋሉ፣ ይውጣሉ። በጣም የሚቆሚ በጣም በጣም መጥፎ ነው። እንትን ፖስቲቢል አሁን ማንነት እራሱ እንደሚያደርስ ታውቂያለሽ? እንደ እሱን እኮ ነው የምነግርህ። በቃ ምን ይላል መሰለው የሆነ እንትን ላይ ሳነበው፣ አንድ ሴት በላይፏ ሶስት ጊዜ ፖስቲቪል ከዋጠች ልጅ መውለዷ እንትን ሰማንያ ፐርሰንት አትወልድም ይላል። አትወልድም ወይዋልኩ። በቃ በኢየሱስ እሷ አለ። ቀጥሎ ደግሞ የእናንተን ወራይ ክፍያ ያዛባዋል። በጣም ያስቀረዋል። እኔ አንድ ጊዜ ወስጃጣምይሰቶቻል ከዛ ነዋዣ አለው ቫምቲንግ ያስደርግሻል፣ ያስታውካል። ግን አለመውለድ በተለይ ወጣቶች ዶክተር ለውጋው ባላሪያም ክሪስ ጥሩ አይደለም። ችግሩ ደግሞ ኢትዮጵያ ላይ ምንድን ነው? እንደ ጉንፋን ከረሜላ ነው እየዋጡት ያሉት። አዎ፣ አዎ። እኔ ዞላ ሲናገር እንደዚህ ብሎ። አሁን ዞላ ኦኬ፣ ጀርመን ነው ምናምን ሊሉ ይችላሉ። ኢትዮጵያ ላይ ያሉ ፋርማሲስት እኔ ቤት ይገባሉ እሁድና ሰኞ